እንግዲህ በየነ ፀጋዬ ነው የሰጠው ገና ነው በነገራችን ላይ ይሄ የመጀመሪያ አሁን እናንተ ስላላችሁ እኔ መጣለሁ መጥቼ መጽሄትም ጋዜጣም ቋሚ የምታነቡበት በየነ ፀጋዬ ከተማችን ውስጥ ያለ የኪነ ጥበብ ባለሙያ ነው እንደዚሁም የራሱ ገቢ ምንጭ ያለው የጋራጅ ባለሙያ ነው ጋሻ ማረ ደግሞ በደንብ ያውቁታል። ባለፈው እርሶ ጋር መጥቶ ተጫውቶን ሄደው እና ይሄን ሰጥቷል። ገና ይቀራል። እቺ ለጊዜው 5000 ብር ገዝቶ ዳማና ቼዝ ነው። እግዚአብሔር ይስጥልን ስላስታወሳችሁን በጣም ደስ ይለናል። እና ትውልድ ማለት ይሄ ነው። ሰላም ጤና ይስጥልኝ፣ የተከበራችሁ ተመልካቾቻችን የእሁድ መዝናኛ ፕሮግራማችን ቀጥሏል። በሐዋሳ ከተማ በተለምዶ ገብርኤል ሰፈር ተብሎ የሚጠራበት አካባቢ ይገኛሉ። አቶ አማራ አጎናፍር ይባላሉ። እሳቸው መኖሪያ ደጅ ላይ ነው ያለነው። ሻይ ቡና ደጃቸው ላይ ይሸጣል። እሳቸውን ተከትሎ የእሳቸው ጓደኞች ሰብሰብ ብለው ለሀገራችን፣ ለማህበረሰባችን፣ ለአካባቢያችን ብዙ ውለታ ያዋሉ አሁን ግን በጡረታ የተገለሉ አባቶች ሁል ጊዜ ተሰብስበው እዛች ደጅ ላይ አቶ አማረ ደጅ ላይ እናያቸዋለን። ብዙዎች ያያቸዋል። ቤተ ክህነት ትምህርት ተብሎ የሚጠራበት አካባቢ ነው አሁን ያለው ሐዋሳ ከተማ ላይ እና ከነዚህ አባቶች ጋር ትንሽ ለመጫወት እዛ እንደው ምን እያደረጉ ነው እነዚህ አባቶች ሰብሰብ ብለው ስል ግርም ታጭሮብኝ ልጠይቃቸው ወደድኩና፣ ወደዛ አመራው። እዛ አገኛለሁ። ከነሱ ጋር ቆይታ አደርጋለሁ። አንድ ሰፈር ላይ መጣ እነሱም እዚህ ናቸው። ጓደኞች አሁን ጓደኞቼ ድሮ አለቃቸው የነበርኩ አሁን ዳይሬክተር ሆኜ ጡረታ ስለወጣው ይሄ ቦታ ስለተገናኘን ያው ያቺ ቦታ እንትን ይላሉ። ጓደኝነትም ነው፣ አብረን በመኖር ነው። ይሄ ሁሉ እንግዲህ አብረን ያለን ነው። እኔ እዚህ አሁን እዚህ ሀገር ወደ ስልሳ አንድ ዓመቴ ነው። ጠቅላይ ግዛቱ ይርጋለም በነበረ ጊዜ ነው ከጠቅላይ ግዛቱ ጋር ወደዚህ የመጣሁት እና ከዛን ጊዜ ጀምሮ እንግዲህ ያፈራኋቸው ጓደኞቼ የስራ ጓደኛ አብረን ይኖር በማህበር በምን በሁሉም የተገናኘን ነው። የከተማው ህዝብ በሙሉ ተደዋውለን አይደለም። ምን መሰለ ሰው በተፈጥሮ ከእኩያው ጋራ መዋልን ይፈልጋል። ብቻል በተለይ እኛ በጡረታ ክልል የምንገኝ ሰዎች ጊዜ ማሳለፊያ ቦታ አስቸጋሪ ነው። ግማሹ የየሰው ፍላጎት ይለያያል። ግማሹ ያነባል፣ ግማሹ ይኮተኩታል፣ ሌላው ደግሞ ቦሪንግ በሚሆንበት ጊዜ በእንዲህ አይነት ሁኔታ መጥቶ ቡና ሻይ ያለ ቻት ያደርጋል ይጫወታል፣ የየራሱን ባተሌ ህይወት ጊዜ ማሳለፊያችን ነው ማለት ነው እና ያ አጋጣሚ ብዙ ቪው እንለዋወጣለን። የራስ ከፐርሰናል ይጀምራል። እንደዛ እያለ እንግዲህ ጊዜ ማሳለፍ ያ ነው እንጂ ማንም አሰባስቦን አይደለም። አባትነት ፈጣሪ ማለት ነው አባት ማለት እኛ፣ አባታችን የዛን ጊዜ እንደ ፈጣሪ እግዚአብሔርን አላየንም። በአይን አይደለም እንደ እግዚአብሔር ነው የምናየው እኛ ወላጆች እንደዛ ነው የምንንከባከበው። የምንሳቀቀውም እንደዛ ነው። አሁን ፈጣሪን ሳታዩ ትፈራለ አይደል? ያ ግን የፈጠረ ከአብራኩ የወጣ ስለሆነ ትጨነቃለ። እናትም እንደዛ ሆነች። ከሆዷ ዘጠኝ ወር እኮ ተሸክማን እኮ ዱብ ያደረገችን ነው። እሷም ያው ነች። ጋሻማረ ያው እዚህ አካባቢ ሻይ ቡና ስላዘጋጀ ቡና ለመጠጣት ስንመጣ በአጋጣሚ ተመሳሳይ ሰዎች ተገናኘን እና ማዝወተር ጀመርን እና እዚህ እንደምታውቀው በእኛ እድሜ ያሉ ሰዎች አሁን መሄጃ የላቸውም። ያለው እድል በእንደዚህ አይነት ቦታ ተሰባስቦ መወያየት፣ ስለ አገር ጉዳይ፣ ስለ ጤንነታችን፣ ስለ ኑሮ ጉዳይ ሰዎች ችግር ሲገጥማቸው እዚሁ ነው፣ ኢንፎርሜሽን የምናገኘው። ሀዘንም ሲኖር የታመመ ሲኖር ለመጠየቅ እዚሁ ኢንፎርሜሽን እንለዋወጣለን እና በአጠቃላይ ስለ ሀገርም ጉዳይ እንነጋገራለን። ስላለፈው ኤክስፔሪየንሳችንም እያነሳን እንወያያለን። ስለ ሀገር ጉዳይ እንደው ስለ ከተማዋ ጉዳይ ምን ማድረግ እንዳለብን በማህበር በገብርኤልም ጽዋ በዚህ ሁሉ እንገናኛለን በሙሉ እና ይሄ ይሄ ነው እያገናኘን። ሌላ የምናወራው ነገር ምንም የለም። ከነ ቤተሰቡ አማርን እኛ ስራ ላይ እያለን ነው። እኔ እዚህ ታቦር ዳይሬክተር እያለሁ እሱ ግሮሶሪ ነበር የምገለገለው ትውቁ። ከዛ የተነሳ ከዛ ነ አሁን ስንመጣ የእሱ ቤት እዚህ መሆኑን አውቃለሁ። የኔም ቤት በዚህ መንገድ ላይ ነው። አሁን ሳይ እነ ሳያቸው ድሮ አለቃቸው የሆንኩ ሰውዬ ስለ እንትን ስላልኩ መጣሁ፣ ደስ ብሎኝ። ምክንያቱም በደንብ ያከብሩኛሉ። ዬ አሁን እዚህ መጣሁ፣ እነሱን ሳይ አማራ አማራ ነው። አባታችን ነው። እሷም እህታችን እናታችን ነበረች። ባለቤቱ ከዚህ ዓለም በሞት ተለይታለች። ነፍሷን ማረው። በቃ እንደኛ ራሳችን ቤት ነው። ግሮሰሪ የእነሱ ነው እንጂ እኛ ቤት ነው። ከዛ ጊዜ ትው ጀምሮ ነው። አሁን እሷ ካለፈች በኋላ ይሄ የራሷ ቤት ነው። እነሱን ስናይ አማርን እንደ ድሮ መና ያለን። እነኝንም አንድ ከትምህርት ሚኒስቴር ብቻ እኳ አደለም፣ ጤና አለ፣ መከላከያ አለ፣ ፍርድ አለ፣ ግብርና አለ። እዚህ እንግዲህ ከዚህ ተገናኝተን ነው የምንጫወተው። ተመሳሳይ አርእስት ተመሳሳይ አጀንዳ ይዘን ነው የምንወያይ እና በጣም ጠቃሚ ነው። ብዙ ልምድ እንለዋወጣል። በአርባ ብር በአርባ ብር ሰላሳ ቀን አድራለሁ፣ ሰላሳ ቀን ቁርስ እበላለሁ፣ ሰላሳ ቀን ምሳ እበላለሁ፣ ሰላሳ ቀን እራት እበላለሁ። በአርባ ኢትዮጵያ ብር ፊልድ አይደለም እዛ ዘንባባ መጀመሪያ ተከራይተን ስንኖር ነው አስተማሪውኝ ስሄድ። ብር ሙሉ ወር ሳንቲም ቁርስ ምሳ አልቤርጎ ምን ይገዛል? አልጋ ባርባ ብር ያለ አሁን አንድ እድሜ ግሩፕ ላይ ያለ ሰው ሻት ያደርጋል ያ ማለት ትዝታውን የቀድሞውን ውጣ ውረዱን በስራ ዓለም ያሳረፈውን ልምድ ያን ኤክስፖዥር ከየቦታ ያካበተውን ያንን ነው የምናወሳው እንግዲህ እ ትዝታ ወደኋላ ታስባለ ያሳለፈውን መልካም ጊዜ ክፉንም ጥሩንም እናወራለን። ያ የትዝታ ጉዳይ ነው። እንግዲህ ክበብ አይደለም። ያው ቡናና ሻይ እዚህ ስላለ ያው ቁጭ ቁጭ ሲሉ ቡናና ሻይ ይጠቀማሉ። እዚሁ ጨዋታ ነው፣ ውይይት ነው። በቃ ስለ ሀገር ጉዳይ፣ ስለ አንዳንድ ነገሮች ይወያያሉ። ሁሉም እዚህ እዚህ ነው መገናኛ። በቃ ሌላ ቦታ ገብርኤል እና እዚህ ነው እንጂ ሌላ ቦታ እንሄድም። ሌላ ቦታ ምን እናደርጋለን? ሌላ ቦታ እንግዲህ ብንሄድ መጠጥ ነው ምን ነው፣ ከዛ ሁሉ እዚሁ ሻይ ቡና እየጠጡ እዚሁ ይገናኛ፣ መገናኛ ነው ይሄ። ሽማግሌ እኮ እኔ ገና ሰባ ስምንተኛን ዓመት ከያዝኩ አስራ ስድስተኛ ቀደም ነው አልኩህ፣ አይደለሁም እኔ ጎልማሳ። እኔ ምል አሁን ጠላት በዚህ በዶሎ በመጣ እኮ ጠመንጃ ይዤ ልሄድ የሚችል ሰው ነው። ሙት ጠመንጃ ይዤ ይሄዳሉ በዚህ አዎ፣ አዎ ብዙ ልምድ አላቸው። ብዙ ተሞክሮ፣ ለሀገር፣ ለማህበረሰብ፣ ለአካባቢ ብዙ ለታ ያሉ ብዙ ልጆች የልጅ ልጆች ያዩ ናቸው። ሽማግሌዎች ሽማግሌ አይደሉም ያሉ ደግሞ አባት አሉ። ሽማግሌ አይደሉም ለሀገር ጉዳይ በሀገር ጉዳይ ዶሎ በዚ ዶሎ ግዘምት ይችላል። እና ሽምግልና እሱን አይገድብም፣ ግን ሽምግልናው እንዳለ እድሜው እየደረስኩበት ነው እንጂ ውስጦ ገና ነው ስለዚህ ሽማግሌም ወጣትም ወጣትም ሽማግሌም ሆነው ነው እነዚህ ብዙ ያገር ባለ ውለታ። አሁንም ቢሆን እድሜያቸው ገና ነው ብዙ መስራት የሚችሉ እንደሆኑ እየነገሩ ነው። እንግዲህ እነዚህ አባቶች ብዙ የመጫወቻ ብዙ የመዋያ ቦታ እጥረት አለባቸው። በግለሰብ ደጅ ነው የሚገኙት። እኚህ ግለሰብ አቶ አማረ ናቸው። እሳቸው በእሳቸው መልካም ፍቃድ ይሰባሰቡ፣ ሁሌ የእለት ተእለት ውይይታቸውን ጨዋታቸውን ያደርጋሉ እዚህ ደጅ ላይ ነው የሚሰባሰቡት እና የሚመለከታቸው አካላት ይሄንን ቢያስቡበት እንደው መጫወቻ ቼዝ፣ ዳማ እና ሌሎች ቴብል ቴንስም ቢኖር እያሉ እየጠየቁ ነው። ቢኖርላቸው አሪፍ ነው። ይሄ ዳማ ምናምኑ መጫወቻው ጥሩ ነው እና እንዲህ እያለ እየዳበረ ይሄዳል። እንግዲህ ይሄ የግለሰብ ቤት ነው። ድሮ በማወቃችን የተቀምኩት እኛ ደህና ሰው መዋያ ምናምን አድርጎ ቢያስቀምጥልን እዛ ነው የምንጫወተው፣ እዛ ነው የምንገባው። እዛ እኮ የአገር ጉዳይም እኮ ታነጋለህ፣ የእድልህን ታነሳለህ፣ የዚህ የሰፈርን መዋያ ታነሳለህ። ግዛም እያሉኝ ነበረ። እንግዲህ እነሱ አምላክ በነፃ አመጣለህ። እድሜ ለእናንተ እና እኔ እሱ እናንተን ነው የማመሰግነው፣ በእነሱ ስም እኔ አመሰግናችኋለሁ። ብዙ አመት ኖረናል፣ ከስልሳ አመት በላይ ከ50 ከ60 አመት በላይ አብረን የኖርን ነን። ከይል ዓለም ጀምሮ እዚህ ያለን ነን። እና በዛው ምክንያት አንዳንድ ምቹ ነው ቦታው፣ ሻይ ነው ቡና ነው። አካባቢው ደግሞ ገብርኤል ነው። በዚህ ከዚሁ ከገብርኤል መልስ እዚሁ እንገናኝና ከዛ ደግሞ ወደ ምሳ እንለያያለን። አካባቢው እንደ መገናኛ ምቹ ስለሆነ እዚሁ ነው የምንገናኘው። ሌላ ቦታ አንሄድም። ገብርኤልና እዚህ ነው እኔም ያው እንግዲህ ሽማግሌ ስለሆንኩ እኔው ጋር ይመጣሉ። እዚሁ እንወያያለን። ምሳ ሲደርስ እዚሁ እንለያያለን። ሽማግሌ ማለት ደካማ ማለት አይደለም። ምናልባት ብዙ ሰዎች ያንን ትርጉም ይሰጣሉ። ሽማግሌ ሲባል እንደ ደካማ አድርገው ነው የሚያዩት። ግን አይደለም። ብዙ እውቀት ያላቸው ሰዎች ናቸው እዚህ ያሉት። ይህንን እውቀት ይዘው ቁጭ ብለዋል። አሁን ለትውልዱ ማስተላለፍ አለባቸው። ልምዳቸው በቀላል መንገድ እኔ ቢቻል እንደው ፕሮግራም ተዘጋጅቶ በየትምህርት ቤቱ ልምዳቸው ት ነው። ቡና ጠጥተን ምሳ ሲደርስ መለያየት ነው እንጂ እንዲህ መጥቶ የሚያወያይን ሰው የለም። አቅሙም የለ፣ አቅማችንም ደክሟል። እዚሁ ስንገናኝ ተወያይተን ቡና ጠጥተን ወደ ቤታችን መሄድ ነው። ሰው ሲሸመግል አንድ ቤተሰቡን ነው የሚያውሳው፣ ሁለተኛ ደግሞ አገሩን ነው። ስለ ሀገራችንም እንጫወታለን። የሰማነውን እንትን ኢንፎርሜሽን እንለዋወጣለን ይሄን ይለወጣለን። ሁሉም ረክቶ ይሄዳል። ጥያቄ ካለው እንኳን በሚቀጥለው ቀን ይዞ መጥተው ይጠይቃል። ጠይቆ ይረዳል። መቀራረብ ሁኔታ የለም። አሁን ወጣቱ ትውልድ ብዙ ከኛ ጋር አይቀራረብም። መቀራረብ አስፈላጊ ነው። የእኛን ኤክስፔሪየንስ ብናካፍላቸው ይህን ስል የግድ እንደኛ በቻሌንጅ ውስጥ ማለፍ አለባቸው ለማለት ሳይሆን በተለይ የስራ ባህል የስራ ባህሉ ልክ እንደኛ ዲሲፕሊን እንዲሆነ የስራ ባህል እንዲኖር ምክር ማካፈል አለብን። እኛ ማንም እኮ ቢመጣ አሁን እኮ ለመዋጋት፣ ለመከላከል፣ ለማጥፋት ያንን ለማኖር አሁኑም ዝግጁ ነኝ ዝግጁ ነኝ አይደለውም። በዛ ላይ ሽማግሌ እንዴ ጠመንጃ ልተኩስ ይችላል እኮ ምንድን ነው፣ ከደረስኩ አንድ ጠላት ልገል ይችላል። ስራ የስራ ባህላችን የፈጠራ እንትናችን ጎደሎ ነው። እድሌ ጠማማ ብሎ ማለት ሳይሆን ስራ መናቅ አይገባም። ራስን ዝቅ አድርጎ እንደ ጋሻ ማረ ምሳሌ ሊሆኑን ይገባል። ከምን ተነስተው ከምን ላይ እንደደረሱ እና የስራን ክቡርነት ወጣቱ የስራን ክቡርነት ተረዝቶ ስራ ሳይንቅ ባለው ፈጠራ ለፈጠራ ደግሞ ፈጣን ነውና ቴክኖሎጂውም ያግዘዋል ከዛ ከዛ እኮ ያ ጥረት ቢያደርግ ጥሩ ነው ለማለት ነው። እኔ ወልሶ ተማሪ ትንሽ ጊዜ ወልሶ ስለተማር የጥላሁን ነው መወደው የዘንባባ ማርነሽ የሚለውን እኔ እኔ እኮ ሙዚቃ የምታሰሙኝ የዘንባባ ማርነሽ ወለላሽ ይረጋ አልረርስብሽ አልኩኛሃ እጀን ብዝረጋ የካሳት ዝታ ደስ ይለኛ አንጓሎ አንጓሎ ንጓሎ እንደ ቆላ ወፍ እንደ ግሪሳ እንደ ቆላውፍ እንደ ግሪሳ ያረፈው ልቤ ደሞ ተነሳ ደሞ ተነሳ። ተመልካቾቻችን በሐዋሳ ከተማ በተለምዶ ገብርኤል ሰፈር ተብሎ በሚጠራበት በሐዋሳ ከተማ አንጋፋ ነዋሪ ከሆኑት ከአቶ አማር አጎናፍር ደጅ ላይ የነበረን ቆይታ ይመስላል። እነዚህ አባቶች ሰብሰብ ብለው ሲጨዋወቱ አይተን እንግዲህ የተወሰነ ቁም ነገር ከነሱ እንዳገኛቸው አስባለሁ። ስለነበረን ጊዜ በሙሉ አመሰግናለሁ። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ድረስ ጤና ይስጥልኝ። አመሰግናለሁ። አባቶች እግዚአብሔር ይስጥልን። ታንክ ዩ። ኧረ ኧረ ቁጭ በሉ። እሺ። ኧረ ኧረ ኧረ ቁጭ በሉ፣ ቁጭ በሉ። ታንክ ዩ።